አንቺ አሁን ሃይሚና ዳኒ ዳኒ ና ሃይሚ አመጣለሁ፣ ብሩክና ሶስን አመጣለሁ። ምን እኔ የነሱ እንትን ጋብቻ እንትን እኔ እንትን ነኝ እንዴ? ከሌ ወልሽ ወይዳ፣ ነገ ደግሞ የቀለበት ነው ቀለበቱ ነው እያረጉ ነው። ወጥታር አመጣላችሁ ፕሮፋይል እሺ ሲ ሳቂ በጣም ብሳቂ። አን አንቺ ከዚህ በፊት እውነተኛ ታሪክሽ ማንነትሽ ማን ነበረሽ? ወይኔ ወይኔ ወይኔ! እንደት ነሽ የኔ ውድ እስኪ ሊጠይቃት እንጂ አለው አለ አለው። ቀን ሙሉ እየተቃጠለ ነው ዋለ። ዛሬም ቪዲዮም ተጨማሪልኝ እየምር በጣም ተናደኝ ምንም እውነተኛ ሰው እውነተኛ ሰው ከሆንሽ ለአንድ ሰው ወግ ነሽ ከሚታደርጊው ነገር በቃ ሁለቱም አንድ ላይ አድርጊ። እውነት ነገር አውሪ በውስጥ ግሩፕ ይሞ ላይ ካላቸው ነገር የሚታወሩ ነገር ጥሩ ጥሩ ነገር ስሩ። ለነገ ለህይወታችን ልራሳችን ብለን ጥሩ ነገር ዛሬ ከሰራን ነገ ጥሩ ነገር ነው የምናጭደው።

ይሄንንም ተከፋፍዬ ማንንም ወግኛ ላወራም ነው። ስለምወዳችሁ ልጅ አንድ እንዲሆንም ምን ፈልገው ነው። ፍላጎቴ ይሄ ነው። ይሄን ሁሉም ነገር እንደዚህ እየሆነ አይደለም። የእነሱ ፍቅርም ገደል እየገባ ነው። እኛም ደግሞ ተከፋፍለን ተከፋፍለን ሁለቱን የሚወድ ሰው መሀል ላይ ቀርተዋል። አንዱ ይሄን ወደደ፣ አንዱ ይሄን ወደደ። ይሄ ደግሞ ተገቢ አይደለም። ሁሉ

ይከክመው ይሄን አጋጣሚ ተጠቅሞ ሀይሚን እያጃጃላት ነው ያለው ማለት ነው። ሰው የምድረ ብሚን ይመስላል ሰው መታረቅ አይደለም ማለት ነው። ከሰው ጋር ራሱ ማውራት አይፈልግም፣ መግባባት አይፈልግም። ዝም ብሎ ሀይሚዬ ይህን ምን ይመስላል ይሄ ዶርዜ

ማለት ነው በቃ እንሱ ካልሄዱ እኛ እንሄድ ብላ ሃይ ሚል ሴት ጎተተው፣ ማለት ነው ልትመታው ነበረና ማለት እንደዚህ አንገቱን ደፍቶ ነው ያመለጠው።

ኖሪቲ ብራ አንቺ እኔ ሲሙ ና ይቼ አይደል? እንደምን ሆነሽ ነው? አንቺ ደግሞ ፕሮፋይሏ ያዘን ምልክት ያስቀመጠችው። አሁን ደግሞ ጠቁር ልብስ ለብሶ የብሩኬ ፎቶ ማኪና ውስጥ ያለው ፎቶን አለው። አሁን በዚህ ሰዓት ማለት ነው፣ ትናንትና ይቀየረችው

እሷም መሰለሽ ሉሌ ነች ኮ እያልኩሽ አለ። እኔ ሌላ ሰው አይደለም እያልኩሽ አለ። ሉሌ ማለት ነው ቴየ አለች። ቴየ ተጽፋችና አንቺን እየዘቀዘቅሽው ማለት ነው። ከዛ እሷ ደግሞ የመለሰችው ማለት ስጥሩ አይደለም። ለዛ ነው የጠየቁሽ አንቺ አይደለችም እያለች ነው። ፍቅሪን ስላምናት ችግር የለም በቃ

ሳሜሪ ጥሩ ጥሩ ነገር ሽሩ፣ በቃ ጥሩ ጥሩ ነገር ሽሩ፣ መጥፎ ነገር ለሰው አንቺ አንቺ እዛ ግሩፕ ውስጥ ካለሽ ከዛ ግሩፕ ውጭ። የምር ብዙ ቦይስ ትላንትና ደርሶኛል። ከዛ ግሩፕ ውስጥ አንቺ ካለሽ ውጪ ከዛ

ሴቴሽን ቀይርና ዋርኒንግ ይነሳሉ። ፍቅርዬ ቆንጆ ነገር አድርጊ። ሴትዮ ምንድን ነው? የምን ቦይስ ነው የምትይው? አንቺ የምን ግሩፕ ነው የምትይው? እኔ ግሩፕ ውስጥም የለውም፣ በውስጥ የሚሰሩ ስራ ውስጥም የለውም። ምንም አውቀው ታሪክ የለም እናቴ እሺ አሁን እንደዚህ እዚህ ጋ ስታወሪ ምም አሁን እዚህ ጋ ስታወሪ ድምፅሽ ሁሉ በቀን ደስ እንደሚያምር በጣም ቆንጆ ሰውነሽ ግን በውስጥ ሌላ ነገር ከሰራሽ ፈጣሪ ያያለን። ጥሩ ነገር የምሬ ነው ምልሽ ከማንም ጋር በውስጥ የማወራ ሰዎች እና

አይቻለሁ ሁሉም ነገር ማውቃለሁ። ምን እያሉ እንደሆነ ማውቃለሁ እየተፈጠረ ያለው ምንም ጥቅም